ሰላም ተመልካቾቼ እንደምን አላችሁ? ይሄ የምታዩት ቡታጀራ ከተማ ሶፋ ቤት ነው ማለት ነው። ይሄ የምትመለከቱት ሶፋ ቤት ተከፍቶ ነው። በጣም በጣም ቆንጆ ቆንጆ ሶፋዎች ናቸው የያዙት። በጣም የሚገራርም ሶፋዎች ናቸው ያሉት እና ምረጡ። ይኸው እዩዋቸው እና በጣም ነው የሚገርመው። ይኸው ይላችሁ ይሄ እንደዚህ ማለት ነው ኤል ነው ይሄ ኤል ነው ሶፋው ይሄ ደግሞ ግሬስ የሚባለው ትልቁን ሳሎን ሶፋ ነው የትልቅ ሳሎን ሶፋ ግሬስ የምትፈልጉ ካላችሁ ይሄ እዛ ደግሞ ይኸው ይሄው ኤል ሼፕ ባለ አንድ እስኪ ይሄው እዚህ ጋር ቡኒ እርሳስ። ይሄው ይደውሉልን። ይሄው ላችሁ ቆንጆ ቆንጆ ሶፋ ነው ያለው፣ በጣም የሚያማምር የሚገራረም ሶፋ ነው ያለው ው እዩት። ከእናንተ የሚጠበቀው መምረጥ ብቻ

እንግዲህ ይህን ይመስላል ማለት ነው። እዘዙ፣ ደውሉ። ይሄው ይሄው ኤሎች አሉ። ባለ አንድ ባለ ሁለት ግሬሶች አሉ።